ጸጋ ይብዛላችሁ ቅዱሳን። የመጽሐፍ ቅዱስ ንባብ ጉዞአችን ዛሬ ሰላሳ ሶስተኛ ቀኑ ላይ ደርሷል። ዘሌዋውያን ምዕራፍ 13 ላይ ደርሰናል። እስካሁን ያልተቀላቀላችሁ ካላችሁ እንደ ሁልጊዜው ግብዣ አደርግላችኋለሁኝ። የዛሬውን አብረን አንበብ። ዘሌዋውያን ምዕራፍ 13ን በጌታ በኢየሱስ ስም አነባለሁ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ማናቸውም ሰው በስጋው ቁርበት ላይ እባጭ ወይም ብጉር ወይም ቋቁቻ ቢታይ በስጋው ቁርበት እንደ ለምጽ ደዌ ቢመስል ወደ ካህኑ ወደ አሮን ወይም ከካህናቱ ልጆች ወደ አንዱ ያምጡት። ካህኑም በስጋው ቁርበት ያለውን ደዌ ያያል። ጠጉሩም ተለውጦ ቢነጣ ደዌውም ወደ ስጋው ቁርበት ቢጠልቅ እርሱ የለምጽ ደዌ ነው። ካህኑም አይቶ ርኩስ ነው ይበለው። ቋቁቻውም በስጋው ቁርበት ላይ ቢነጣ ከቁርበቱም የጠለቀ ባይመስል ጠጉሩም ባይነጣ ካህኑ የታመመውን ሰው ሰባት ቀን ይዘጋበታል። በሰባተኛውም ቀን ካህኑ ያየዋል። እነሆም ደዌው በዓይኑ ፊት እንደነበረ ቢሆን በቁርበቱም ላይ ባይሰፋ ካህኑ ሰባት ቀን ደግሞ ይዘጋበታል። ደግሞም በሰባተኛው ቀን ካህኑ ያየዋል። እነሆ ደዌው ቢከስም ደዌውም በቁርበቱ ላይ ባይሰፋ ካህኑ ንጹሕ ነው ይለዋል። እከክ ነው። ልብሱንም አጥቦ ንጹሕ ይሆናል። ስለ መንጻቱ ከካህኑ ዘንድ ከታየ በኋላ ስለ መንጻቱ በካህኑ ዘንድ ከታየ በኋላ እከኩ በቁርበቱ ላይ ቢሰፋ እንደገና ሊታይ ወደ ካህኑ ይቀርባል። ካህኑም ያያል። እነሆም እከኩ በቁርበቱ ላይ ቢሰፋ ካህኑ እርኩስ ነው ይለዋል፤ ለምጽ ነው። የለምጽ ደዌ በሰው ውስጥ ቢሆን እርሱን ወደ ካህኑ ያመጡታል። ካህኑም ያያል። እነሆ በቁርበቱ ላይ ነጭ ባጭ ቢሆን ጠጉሩም ተለውጦ ቢነጣ ሥጋውን በባጩ ውስጥ ቢያዥ እርሱም በሥጋው ቁርበት ላይ አሮጌ ለምጽ ነው። ካህኑም እርኩስ ነው ይለዋል፤ እርሱ እርኩስ ነውና አይዘጋበትም። ለምጹም በቁርበቱ ላይ ሰፍቶ ቢወጣ ለምጹም የታመመውን ሰው ቁርበት ሁሉ ከራሱ እስከ እግሮቹ ድረስ እንደከደነው ለካህኑ ቢመስለው ካህኑ ያያል። እነሆም ለምጹ ስጋውን ሁሉ ቢከድን የታመመውን ሰው ንጹሕ ነው ይለዋል። ስጋው ሁሉ ፈጽሞ ተለውጦ ነጭ ሆኗል፤ ንጹሕ ነው። የሚያዣው ስጋ ግን ሲታይበት እርኩስ ይሆናል። ካህኑም የሚያዥውን ስጋ አይቶ እርኩስ ነው ይለዋል። የሚያዥው ስጋ ለምጽ ነውና እርኩስ ነው። የሚያዥውም ስጋ ተለውጦ ቢነጣ እንደገና ወደ ካህኑ ይመጣል። ካህኑም ያየዋል። እነሆም ደዌው ቢነጣ ካህኑ የታመመውን ሰው ንጹህ ነው ይለዋል። ንጹህ ነው። በስጋውም ቁርበት ላይ ቁስል ቢሆንና ቢሽር በቁስሉም ስፍራ ነጭ ባጭ ወይም ቀላ ያለ ቋቁቻ ቢወጣ ከካህኑ ዘንድ ይታያል ካህኑም ያያል። እነሆም ወደ ቁርበቱ ውስጥ ጠልቆ ቢታይ ጠጉሩም ተለውጦ ቢነጣ ካህኑ ርኩስ ነው ይለዋል። የለምጽ ደዌ ነው፣ ከቁስሉ ውስጥ ወጥቷል። ካህኑም ቢያየው ነጭም ጠጉር ባይኖርበት ወደ ቁርበቱም ውስጥ ባይጠልቅ ነገር ግን ቢከስም ካህኑ ሰባት ቀን ይዘጋበታል። በቁርበቱም ላይ ቢሰፋ ካህኑ እርኩስ ነው ይለዋል፣ ደዌ ነው። ቋቁቻው ግን በስፍራው ቢቆም ባይሰፋም የቁስል ጠባሳ ነው፣ ካህኑም ንጹህ ነው ይለዋል። ስጋውም ቁርበት የእሳት ትኩሳት ቢኖርበት በተቃጠለው ስፍራ ነጭ ወይም ቀላ ያለ ቋቆቻ ቢታይ ካህኑ ያየዋል። እነሆም በቋቆቻው ጠጉሩ ተለውጦ ቢነጣ ወደ ቁርበቱም ውስጥ ቢጠልቅ ለምጽ ነው፣ ከተቃጠለው ስፍራ ወጥቷል። ካህኑም እርኩስ ነው ይለዋል፣ የለምጽ ደዌ ነው። ካህኑም ቢያየው በቋቁቻው ነጭ ጠጉር ባይኖርበት ወደ ቁርበቱም ባይጠልቅ ነገር ግን ቢከስም ካህኑ ሰባት ቀን ይዘጋበታል። ካህኑም በሰባተኛው ቀን ያየዋል። በቁርበቱም ላይ ቢሰፋ ካህኑ እርኩስ ነው ይለዋል፣ የለምጽ ደዌ ነው። ቋቁቻውም በስፍራው ላይ ቢቆም በቁርበቱም ላይ ባይሰፋ ነገር ግን ቢከስም የትኩሳት እባጭ ነው፣ የትኩሳት ጠባሳ ነው እና ካህኑ ንጹህ ነው ይለዋል። ማናቸውም ወንድ ወይም ሴት በራሱ ወይም በአገጩ ደዌ ቢኖርበት ካህኑ ደዌውን ያያል። እነሆም ወደ ቁርበቱ ቢጠልቅ በውስጡም ቀጭን ቢጫ ጠጉር ቢኖርበት ካህኑ እርኩስ ነው ይለዋል፣ ቆረቆር ነው የራስ ወይም የአገጭ ለምጽ ነው። ካህኑም የቆረቆሩን ደዌ ቢያይ ወደ ቁርበቱን ባይጠልቅ ጥቁርም ጠጉር ባይኖርበት ካህኑ የቆረቆር ደዌ ያለበትን ሰው ሰባት ቀን ይዘጋበታል። ካህኑ በሰባተኛው ቀን ደዌውን ያያል። እነሆም ቆረቆሩ ባይሰፋ በውስጡም ቢጫ ጠጉር ባይኖርበት የቆረቆሩም መልክ ወደ ቁርበቱ ባይጠልቅ ይላጫል። ቆረቆሩ ግን አይላጭም። ካህኑም ቆረቆር ያለበትን ሰው ሰባት ቀን ደግሞ ይዘጋበታል። ካህኑ በሰባተኛው ቀን ቆረቆሩን ያያል። እነሆም ቆረቆሩ በቁርበቱ ላይ ባይሰፋ መልኩም ወደ ቁርበቱ ባይጠልቅ ካህኑ ንጹህ ነው ይለዋል። ልብሱን አጥቦ ንጹሕ ይሆናልና። ከነጻ በኋላ ግን ቆረቆሩ በቁርበቱ ላይ ቢሰፋ ካህኑ ያየዋል። እነሆም ቆረቆሩ በቁርበቱ ላይ ቢሰፋ ካህኑ ቢጫውን ጠጉር አይፈልግም፣ ርኩስ ነው። ቆረቆሩ ግን በዓይኑ ፊት እንደነበረ ቢሆን ጥቁርም ጠጉር ቢበቅልበት ቆረቆሩ ሽሯል፣ እርሱም ንጹህ ነው። ካህኑም ንጹህ ነው ይለዋል። ማንኛውም ወንድ ወይም ሴት በስጋው ቁርበት ላይ ነጭ ቋቁቻ ቢኖርበት ካህኑ ያያል። እነሆም በስጋቸው ቁርበት ላይ ያለው ቋቁቻ ፈገግ ቢል አጓጎት ነው።

የሰውም ጠጉር ከራሱ ቢመለጥ እርሱ ቡሃ ነው፣ ነገር ግን ንጹህ ነው። ጠጉሩም ከግንባሩ ቢመለጥ እርሱ ራሰበራ ነው፣ ነገር ግን ንጹህ ነው። በቡሃነቱ ወይም በራሰበራነቱ ነጭ ወይም ቀላ ያለ ደዌ ቢኖርበት እርሱ ከቡሃነቱ ወይም ከራሰበራነቱ የወጣ ለምጽ ነው። ካህኑም ያየዋል፤ እነሆ የደዌው እብጠት በስጋው ቁርበት ላይ የሆነ ለምጽ መስሎ በቡሃነቱ ወይም በራሰበራነቱ ነጭ ወይም ቀላ ያለ ቢሆን ለምጻም ሰው ነው፣ እርኩስ ነው። ካህኑ በእርግጥ እርኩስ ነው ይለዋል፤ ደዌው በራሱ ነው። የለምጽ ደዌ ያለ ያለበት ሰው ልብሱ የተቀደደ ይሁን፣ ራሱም የተገለጠ ይሁን፣ ከንፈሩንም ይሸፍን፣ እርኩስ ነኝ እርኩስ ነኝ ይበል። ደዌው ባለበት ዘመን ሁሉ እርኩስ ይሆናል። እርሱ እርኩስ ነው። ብቻውን ይቀመጣል፣ መኖሪያውም ከሰፈር በውጭ ይሆናል። የለምጽም ደዌ በልብስ ላይ ቢሆን ልብሱም የበግ ጠጉር ወይም በፍታ ቢሆን በድሩ ወይም በማጉ ላይ ቢሆን በፍታ ወይም የበግ ጠጉር ቢሆን አጎዛ ወይም ከአጎዛ የሚደረግ ነገር ቢሆን ደዌው በልብሱ ወይም ባጎዛው ወይም በድሩ ወይም በማጉ ወይም ባጎዛው በሚደረግ ነገር አረንጓዴ ወይም ቀይ ቢሆን የለምጽ ደዌ ነው፤ ለካህኑ ይታያል። ካህኑም ደዌውን አይቶ ደዌው ያለበትን ነገር ሰባት ቀን ይዘጋበታል። በሰባተኛው ቀን ደዌውን ያያል። ደዌውን በልብስ ላይ ወይም በድሩ ወይም በማጉ ወይም በአጎዛው ወይም ከአጎዛው በሚደረግ ነገር ቢሰፋ ደዌው እየገፋ የሚሄድ ለምጽ ነው፣ እርኩስ ነው። ልብሱንም ያቃጥል። ድሩ ወይም ማጉ የበግ ጠጉር ወይም በፍታ ቢሆን ወይም ከአጎዛው የተደረገ ቢሆን ደዌ ያለበት ሁሉ እየገፋ የሚሄድ ለምጽ ነውና በእሳት ይቃጠል። ካህኑ ቢያይ እነሆም ደዌው በድሩ ወይም በማጎ ወይም ከአጎዛ በተደረገ ነገር ቢሆን በልብሱ ላይ ባይሰፋ ካህኑ ደዌ ያለበቱ ነገር እንዲታጠብ ይዘዝ። ሌላም ሰባት ቀን ይዘጋበታል። ደዌውም ከታጠበ በኋላ ካህኑ ያያል። እነሆም ደዌው መልኩን ባይለውጥ ባይሰፋም እርኩስ ነው፣ በእሳት አቃጥለው። ምልክቱ በውስጥ ወይም በውጭ ቢሆን እየገፋ የሚሄድ ደዌ ነው። ካህኑም ቢያይ እነሆ ደዌው ከታጠበ በኋላ ቢከስም ከልብሱ ወይም ካጎዛው ወይም ከድሩ ወይም ከማጉ ይቅደደው። በልብሱም ወይም በድሩ ወይም በማጉ ወይም ካጎዛው በተደረገ ነገር ላይ ደግሞ ቢታይ የወጣ ለምጽ ነው። ደዌው ያለበትን ነገር አቃጥለው። አንተም ካጠብከው ልብስ ወይም ከድሩ ወይም ከማጉ ወይም ካጎዛው የተደረገው ነገር ላይ ደዌው ቢጠፋ ሁለተኛ ጊዜ ይታጠባል ንጹህም ይሆናል። በበግ ጠጉር ልብስ ወይም በበፍታ ወይም በድሩ ወይም በማጉ ወይም ከአጎዛ በተደረገ ነገር ላይ ቢሆን ንጹህ ወይም እርኩስ ያሰኝ ዘንድ የለምጽ ደዌ ሕግ ይህ ነው። ምዕራፍ 14 እግዚአብሔርም ሙሴን እንዲህ ሲል ተናገረው። በመንጻቱ ቀን የለምጻሙ ሕግ ይህ ይሆናል። ወደ ካህኑ ይወስዱታል። ካህኑም ከሰፈር ወደ ውጭ ይወጣል። ካህኑም ያያል። ንሆም የለምጹ ደዌ ከለምጻሙ ላይ ቢጠፋ ካህኑ ስለሚነጻው ሰው ሁለት ንጹሐን ወፎች በሕይወታቸው የዝግባ እንጨት ቀይ ግምጃም ሂሶጵም የሚያመጣ ዘንድ ያዛል። ካህኑም ከሁለቱ ወፎች አንዱን በሸክላ ዕቃ ውስጥ በምንጭ ውሃ ላይ ያርድ ዘንድ ያዛል። ህያውንም ወፍ ዝግባውንም እንጨት ቀዩንም ህያውንም ወፍ ዝግባውንም እንጨት ቀዩንም ግምጃ ሂሶጵንም ወስዶ ከህያው ወፍ ጋር በምንጭ ውሃ ላይ በታረደው ወፍ ደም ውስጥ ይነክራቸዋል። ከለምጹ በሚነጻው ሰው ላይ ሰባት ጊዜ ይረጫል። ንጹህም ነው ይለዋል። ህያውንም ወፍ ወደ ሜዳ ይለቀዋል። የነጻውም ሰው ልብሱን ያጥባል፣ ጠጉሩንም ሁሉ ይላጫል፣ በውሃም ይታጠባል፣ ንጹህም ይሆናል። ከዚያ በኋላ ወደ ሰፈር ይገባል። ነገር ግን ከድንኳኑ በውጭ ሆኖ ሰባት ቀን ይቀመጣል። በሰባተኛውም ቀን ጠጉሩን ሁሉ ይላጫል፣ ራሱንም ጢሙንም ቅንድቡንም የገላውንም ጠጉር ሁሉ ይላጫል፣ ልብሱንም ገላውንም በውሃ ያጥባል፣ ንጹህም ይሆናል። በስምንተኛውም ቀን ነውር የሌለባቸውን ሁለት ተባዕት ጠቦት ነውር የሌለባትንም አንዲት የዓመት እንስት ጠቦት ስለ እህልም ቁርባን ከመስፈሪያው ከአስር እጅ ሶስት እጅ የሆነ በዘይት የተለወሰ መልካም ዱቄት አንድ የሎግ መስፈሪያም ዘይት ይወስዳል። የሚያነፃውም ካህን እነዚህን ነገሮች የሚነጻውንም ሰው በመገናኛ ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያኖራቸዋል። ካህኑም አንዱን ጠቦት ወስዶ ስለበደል በደል መስዋዕት ያቀርበዋል። ያንንም የሎግ መስፈሪያ ዘይት ስለ መወዝወዝ ቁርባን በእግዚአብሔር ፊት ይወዘጉዘዋል። የኃጢአትን መስዋዕትና የሚቃጠለውን መስዋዕት በሚያርዱበት በተቀደሰው ስፍራ ጠቦቱን ያርደዋል። የኃጢአቱ መስዋዕት ለካህኑ እንደሚሆን እንዲሁ የበደል መስዋዕት ነው። ቅዱሰ ቅዱሳን ነው። ካህኑም ከበደል መስዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮውን ጫፍ የቀኝ እጁንም አውራጣት የቀኝ እግሩንም አውራጣት ያስነካዋል። ካህኑም ከዘይቱ ከሎግ መስፈሪያ ወስዶ በግራ እጁ ውስጥ ያፈሰዋል። ካህኑም በግራ እጁ ውስጥ ባለው ዘይት ቀኝ ጣቱን ነክሮ ከዘይቱ በእግዚአብሔር ፊት ሰባት ጊዜ በጣቱ ይረጫል። ካህኑም በእጁ ውስጥ ከቀረው ዘይት የሚነጻውን ሰው የቀኝ ጆሮውን ጫፍ የቀኝ እጁንም አውራጣት የቀኝ እግሩንም አውራጣት የበደል መስዋዕት ደም ባረፈበት ላይ ያስነካዋል። በካህኑ እጅ ውስጥ የቀረው ዘይት በሚነጻው ሰው ራስ ላይ ያደርግበታል። ካህኑም በእግዚአብሔር ፊት ያስተሰረይለታል። ካህኑም የኃጢአቱን መስዋዕት ያቀርባል። ከርኩሰቱም ለሚነጻው ሰው ያስተሰረይለታል። በኋላም የሚቃጠለውን መስዋዕት ያርዳል። ካህኑም የሚቃጠለውን መስዋዕትና የእህሉን ቁርባን በመሰዊያው ላይ ያቀርባል። ካህኑም ያስተሰረይለታል፣ እርሱም ንጹሕ ይሆናል። ድሃም ቢሆን ይህንንም ለማምጣት ገንዘቡ ባይበቃው ማስተሰሪያ የሆነለት ዘንድ እንዲወዘወዝ አንድ ጠቦት ለበደል መስዋዕት፣ ከመስፈሪያውም ከአስር እጅ አንድ እጅ የሆነ በዘይት የተለወሰ መልካም ዱቄት ለእህል ቁርባን፣ አንድ የሎግ መስፈሪያም ዘይት ይወስዳል። ሁለቱ ዋኖሶች ወይም የርግብ ግልገሎች እንደሚቻለው አንዱን ለኃጢአት መስዋዕት፣ ሌላውን ለሚቃጠል መስዋዕት ይወስዳል። በስምንተኛው ቀን ስለ መንጻት ወደ ካህኑ ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያመጣቸዋል። ካህኑም የበደሉን መስዋዕት ጠቦት፣ የሎግ መስፈሪያውንም ዘይት ይወስዳል። ካህኑም ለመወዝወዝ ቁርባን በእግዚአብሔር ፊት ይወዘውዛቸዋል። የበደሉንም መስዋዕት ጠቦት ያርዳል። ካህኑም ከበደሉ መስዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራጣት፣ የቀኝ እግሩንም አውራጣት ያስነካዋል። ካህኑም ከዘይቱ በግራ እጁ ውስጥ ያፈሰዋል። ካህኑም በግራ እጁ ውስጥ ካለው ዘይት በቀኝ ጣቱ ሰባት ጊዜ በእግዚአብሔር ፊት ይረጨዋል። ካህኑም በእጁ ውስጥ ካለው ዘይት የሚነጻውን ሰው የቀኝ ጆሮ ጫፍ፣ የቀኝ እጁንም አውራጣት የቀኝ እግሩንም አውራጣት የበደል መስዋዕት ደም ባረፈበት ላይ ያስነካዋል። በእግዚአብሔር ፊት ያስተሰርይለት ዘንድ በካህኑ እጅ ውስጥ የቀረው ዘይት በሚነጻው ሰው ራስ ላይ ያደርገዋል። እንደሚቻለው ከዋኖሶች ወይንም ከርግብ ግልገሎች አንዱን ያቀርባል። እንደሚቻለው አንዱን ለኃጢአት መስዋዕት ሌላውንም ከህል ቁርባን ጋር ለሚቃጠል መስዋዕት ያቀርባል። ካህኑም ለሚነጻው ሰው በእግዚአብሔር ፊት ያስተሰርይለታል። ለመንጻቱ የሚያስፈልገውን ነገር ለማያገኝ የለምጽ ደዌ ላለበት ሰው ሕግ ይህ ነው። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ወደ ምሰጣችሁ ርስት ወደ ከነዓን ምድር በገባችሁ ጊዜ እኔ የለምጽ ደዌ በርስታችሁ ምድር በአንድ ቤት ባደረኩ ጊዜ ባለቤቱ መጥቶ ካህኑን ደዌ በቤቴ ውስጥ እንዳለ ይመስለኛል ብሎ ይንገረው። ካህኑን በቤት ውስጥ ያለውን ዕቃ ሁሉ እንዳይረክስ እርሱ ደዌውን ለማየት ወደ ቤት ሳይገባ ቤቱን ባዶ እንዲያደርጉለት ያዛል። በኋላም ካህኑ ቤቱን ለማየት ይገባል፣ ደዌውንም ያያል። እነሆም ደዌው በግንቡ ላይ በአረንጓዴና በቀይ ቢዥ ጎረጎር መልኩም ወደ ግንቡ ውስጥ ቢጠልቅ ካህኑ በቤቱ ውስጥ ወደ ቤቱ በር ወጥቶ ሰባት ቀን ቤቱን ይዘገዋል። ካህኑም በሰባተኛው ቀን ተመልሶ ያያል። እነሆም ደዌው በቤቱ ግንብ ላይ ቢሰፋ ካህኑ ደዌ ያለባቸውን ድንጋዮች እንዳይወጡ በከተማውም ወደ ውጪ ወደ ረከሰው ስፍራ እንዲጥሏቸው ያዛል። ቤቱንም በውስጡም በዙሪያው ያስፍቀዋል። የፋቁትንም የምርጊቱን አፈር ከከተማ ወደ ውጭ ወደ ረከሰ ስፍራ ያፈሱታል። በእነዚያም ድንጋዮች ስፍራ ሌሎች ድንጋዮች ያገባሉ፣ ሌላም ጭቃ ወስደው ቤቱን ይመርጉታል። ደዌውም ዳግም ቢመለስ ድንጋዮቹም ከወጡ ቤቱም ከተፋቀና ከተመረገ በኋላ በቤቱ ውስጥ ቢሰፋ ካህኑ ገብቶ ያል። እነሆም ደዌ በቤቱ ውስጥ ቢሰፋ በቤቱ ውስጥ ያለው እየገፋ የሚሄድ ለምጽ እርኩስ ነው። ቤቱንም ድንጋዮቹንም እንጨቱንም የቤቱንም ምርጊት ሁሉ ያፈርሳል። እነርሱንም ከከተማው ወደ ውጪ ወደ እርኩስ ስፍራ ያወጣል። በተዘጋበትም ጊዜ ሁሉ ወደ ቤቱ የሚገባ እስከ ማታ ድረስ እርኩስ ይሆናል። በቤቱም የሚተኛ ልብሱን ያጥባል። በቤቱም የሚበላ ልብሱን ያጥባል። ካህኑም ገብቶ ቢያይ እነሆም ቤቱ ከተመረገ በኋላ ደዌ በቤቱ ውስጥ ባይሰፋ ደዌው ስለሻረ ካህኑ ቤቱ ንጹሕ ነው ይላል። ቤቱንም ለማንጻት ሁለት ወፎች የዝግባም እንጨት ቀይ ግምጃም ሂሶፕም ይወስዳል። አንደኛውንም ወፍ በሸክላ ዕቃ ውስጥ ከምንጩ ውሃ በላይ ያርዳል። የዝግባውን እንጨት ሂሶፑንም፣ ቀዩንም ግምጃ፣ ህያውንም ወፍ ወስዶ በታረደው ወፍ ደምና በምንጩ ውሃ ውስጥ ይነክራቸዋል። ቤቱንም ሰባት ጊዜ ይረጨዋል። ቤቱንም በወፉ ደም፣ በምንጩም ውሃ፣ በህያውም ወፍ፣ በዝግባውም እንጨት፣ በሂሶፑም፣ በቀዩም ግምጃ ያነጸዋል። ሕያውንም ወፍ ከከተማ ወደ ሜዳ ይሰደዋል። ለቤቱም ያስተሰረይለታል። ቤቱም ንጹህ ይሆናል። ይህም ሕግ ነው ለሁሉ አይነት ለምጽ ደዌ ለቆረቆርም፣ በልብስና በቤትም ላለ ለምጽ፣ ለእባጭም፣ ለብጉርም፣ ለቋቁቻም በሚረክስና በሚነጻ ጊዜ እንዲያስታውቅ ይህ የለምጽ ሕግ ነው። ምዕራፍ 15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 በውሃ የሚታጠብ እስከ ማታም ድረስ እርኩስ ነው። ፈሳሽ ነገር ያለበትን የሰውን ስጋ የሚነካ ልብሱን ይጠብ፣ በውሃ የሚታጠብ እስከ ማታም ድረስ እርኩስ ነው። ፈሳሽ ነገር ያለበት ሰው በንጹህ ሰው ላይ ቢተፋ ልብሱን ይጠብ፣ በውሃ የሚታጠብ እስከ ማታም ድረስ እርኩስ ነው። ፈሳሽ ነገር ያለበት ሰው የተቀመጠበት ኮርቻ ሁሉ እርኩስ ነው። ከበታችሁም ያለውን ነገር የሚነካ ሁሉ እስከ ማታ ድረስ እርኩስ ነው። እነዚህንም ነገሮች የሚያነሳ ልብሱን ይጠብ፣ በውሃ የሚታጠብ እስከ ማታም ድረስ እርኩስ ነው። ፈሳሽ ነገር ያለበት ሰው እጁን በውሃ ሳይታጠብ የሚነካው ሁሉ ልብሱን ይጠብ በውሃ የሚታጠብ እስከ ማታም ርኩስ ነው። ፈሳሽ ነገር ያለበትን ሰው የሚነካ የሸክላ እቃ ይስበሩት፣ እንጨቱንም እቃ ሁሉ በውሃ ይታጠብ። ፈሳሽ ነገር ያለበት ሰው ከፈሳሹ ነገር ሲነጻ ስለ መንጻቱ ሰባት ቀን ይቆጥራል፣ ልብሱንም ያጥባል፣ ገላውንም በምንጭ ውሃ ይታጠባል፣ ንጹህም ይሆናል። በስምንተኛው ቀን ሁለት ዋኖሶች ወይም ሁለት የእርግብ ግልገሎች ይዞ ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ይመጣል ለካህኑም ይሰጣቸዋል። ካህኑም አንደኛውን ለኃጢአት መስዋዕት ሌላውን ለሚቃጠል መስዋዕት ያቀርባል። ካህኑም በእግዚአብሔር ፊት ስለፈሳሹ ነገር ያስተሰርይለታል። የማንም ሰው ዘር ከርሱ ቢወጣ ገላውንም ሁሉ በውሃ ይታጠባል፣ እስከ ማታም ርኩስ ነው። ዘር የነካው ልብስ ሁሉ ቁርበትም ሁሉ በውሃ ይታጠባል፣ እስከ ማታም ድረስ ርኩስ ነው። ወንዱ በሴቲቱ ቢደርስባት ሁለቱም በውሃ ይታጠባሉ፣ እስከ ማታም ድረስ ርኩሶች ናቸው። ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ ሰባት ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው። የምትቀመጥበትም ነገር ሁሉ እርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃ የሚታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበት ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃ የሚታጠባል፣ እስከ ማታም እርኩስ ነው። በመኝታዋ ላይ ወይም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው ሰባት ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ቢፈስ ወይም ደሟ ከመርገሟ ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነች እንዲሁ በፈሳሿ ርኩስነት ወራት ትሆናለች፣ ርኩስ ናት። ደማዋ በሚፈስበት ወራት ሁሉ የምትተኛበት መኝታ ሁሉ በመርገማ ጊዜ እንደነበረው መኝታ ያለ ይሆንላታል። የምትቀመጥበት ነገር ሁሉ እንደ መርገሟ እርኩሰት ርኩስ ነው። እነዚህንም ነገሮች የሚነካ ሁሉ እርኩስ ነው። ልብሱንም ያጥባል በውሃም ይታጠባል፣ እስከ ማታም እርኩስ ነው። ከፈሳሿ ብትነጻ ሰባት ቀን ትቆጥራለች፤ ከዚያም በኋላ ንጹህ ትሆናለች። በስምንተኛውም ቀን ሁለት ዋኖሶች ወይም ሁለት የእርግብ ግልገሎች ይዛ ወደ ካህኑ ወደ መገናኛው ድንኳን ደጃፍ ታመጣቸዋለች። ካህኑም አንደኛውን ለኃጢአት መስዋዕት፣ ሌላውንም ለሚቃጠል መስዋዕት ያቀርባል። ካህኑም ስለ ፈሳሿ እርኩስነት በእግዚአብሔር ፊት ያስተሰር ይላታል። እንዲሁም በእነርሱ መካከል ያለችውን ማደሪያዬን ባረከሱ ጊዜ በእርኩስነታቸው እንዳይሞቱ የእስራኤል ልጆች ከርኩስነታቸው ለያቸው። ፈሳሽ ነገር ላለበት ሰው ይረክስም ዘንድ ዘሩ ለሚወጣበት ሰው፣ በመርገሟም ለታመመች ፈሳሽም ነገር ላለባቸው ለወንድም ለሴትም፣ የረከሰችንም ሴት ለሚገናኝ ሰው ሕጉ ይህ ነው ይላል። እንግዲህ በየምሽቱ ሶስት ሰዓት ላይ ደግሞ የእግዚአብሔርን ቃል በጥልቀት እያጠናን ነው። ቲክቶክ እና ቴሌግራም ላይ ላይቭ ፕሮግራም ስላለን እዛ መጣችሁ አብረን እንድናጠና እጋብዛችኋለሁኝ። ጸጋ ይብዛላችሁ።